ወራህመቱላሂ ወበረካቱ ውድና የተከበራችሁ የኔ ቤተሰቦች፣ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላሂ ሰላም ነን። እንዴት ናችሁ እናንተ? ያው ከብዙ ቆይታ በኋላ ከብዙ ወራት ልበይ ወይስ አመት ከአመት በኋላ ያው ተመልሼ መጥቻለሁ። እንዴት ናችሁ ሰላም ናችሁ ወይ? በቪዲዮ ቪዲዮ ሰርቼም አላቅም። በእርግጥ አይ ያርግሻል ነበር

እኔ ብዙ ጊዜ በሰው ቪዲዮ አልሰራም። ከዚህ በፊት አንዴ ነው እንደዚህ ሁለቴ ብቻ ሰርቻለሁ። አልሰራም ሲባል ሁለቴ ሰርቻለሁ፣ ግን ይሄ ሶስተኛ ይሆናል ማለት ነው። በእርግጥ ብዙ የሚሰራባቸው ሰዎች አሉ፣ ግን እኔ አልሰራሁም። ምክንያቱም አንደኛው አይመቸኝም ከስራ አንጻር። ብዙ መወዳቸው ማደንቃቸው ኢትዮበሮች አሉ፣ ግን ለእነሱ ያው አልሰራሁላቸውም፣ ምክንያቱም አልተመቸኝም። ዛሬ ግን መጥቻለሁ እላቸዋለሁ። እንግዲህ ስልኬንም ቻርጅ የለውም የተወሰነ ፐርሰንት ነው ያለው። ያንን እስከሚጨርስ ፍትፈታ ላይ ልግባ ብዬ እንግዲህ ያው ፍትፈታ ከሌለው በአሁን ሰዓት ደግሞ ኢትዮጵያ እይታ የለውም ማለት ነው። እንደዛ ሲሉኝ ለምን ታዲያ እኔም ደግሞ አሁን እንደው እንግዲህ አዲስም የተለቀቀም አለ። እሱን ይዤ ለምን አልቀርም ብዬ ወደ ቤተሰቦቼ እንግዲህ ይሄው መጣሁ አፌን አማሽቼ ፊቴን አደባብሼ መጣሁላችሁ እና ቤተሰቦች ትንሽ ዘና ፈታ አላርጋችሁ ብዬ ነው። እና እንዴት ናችሁ? በተረፈ ሰላም ነው ወይ? እንዴት ይዟችኋል? ስራ፣ ኑሮ፣ ምቾት ሁሉ ሰላም ነው? አልሐምዱሊላህ፣ ከኔ ጋር ሰላም ነው። ያው ዛሬ የመጣሁበት ጉዳይ ብዙ ጊዜ ሁላችንም እናውቃቸዋለን፣ ታዋቂ ናቸው። ከዚህ በፊት የብርሽ ጓደኛ ነበረች፣ አሁን ደግሞ ፉፉ ፉፉ ነው አዎ ፉፉ የሚባለው ፍቅረኛዋ ነው። እሷም ደግሞ ያው ፍቅረኛዋ ስላችው እሷም ፍቅር ነው ስሟ። ያው ልጅቷም ፍቅር ነገር ናት፣ ግን ፍቅር ነው ስሟ። በእነሱ ጉዳይ ነው የመጣሁት። ያው ለምን በእነሱ ጉዳይ መጣሽ እንዳትሉኝ፣ ያው ሁላችንም ለእነሱ እንከታተላለን አድናቂ ነን፣ አክባሪ ነን። እኔም በጣም ማከብራቸው መወዳቸው ማደንቃቸው ዩቱበር አንድ ቤተሰብ ናቸው ማለት ነው ለእኔ ማለት ነው ብዙ ጊዜ እከታተላቸዋለሁ። ግን ትላንትና ነው ከትላንት ወዲያ ብቻ ይሄን ሰሞን የሆነ ቪዲዮው ለቀው አይቼ፣ እንግዲህ ይሄ ድራማ ነው ወይስ እውነት ነው ብዬ በቃ እኔ ማታ አልተኛሁም። አልተኛሁም ማለት ትችላላችሁ በእነሱ ምክንያት ማለት ነው። እነሱን እያየው እንዲሁ ይሄ ነገር እውነት ነው ወይስ ድራማ ለድራማ ያህል ነው ብዬ ቆይ አንዴ መጣሁ፣ በር እየተንኳኳን እና ወዶቼ ይቅርታ በር ተንኳኩ ተሄድኩኝ። በዛው የሆነ ነገር አዲስ መጥቶ ቀምሽ ነው። መቼም ሆደምታማ አይሞትም። እና ፉፉ እና ፍቅር የሆነ ቪዲዮ ለቀዋይች እንዲሁ ይህ እውነት ነው ወይስ ድራማ ነው ብዬ እንዲሁ እንደነገርኳቸው ማታ ሳልተኛ ያደርኩኝ። ከዛ ዛሬ ደግሞ እስኪ ቪዲዮ ልስራና አያችን የሰው አያጣኝ መቼስ ቪዲዮ ስሰራ እንከን አይጠፋም፣ ሰው ያታኝተህው እንከን አይጠፋብኝም። በቃ በየመሀሉ እንዲህ ከማቋረጥ ሙሉ ለሙሉ ልተው ብዬሽ ነው። ሁሉ ለምን ሳይጋባ አረገዛ አይባልም ግን፣ ያው አንዳንዴ የሰው ልጅ ሆኖ የማይሳሳት የለም። በተለይ ሴት ልጅ ያው ትንሽ እንትን እንላለን። ምንድን ነው ብዙ ጊዜ ይሄ ነገር ይደርስብናል። ያው አንዳንዴ ከምናደርጋቸው እንትኖች ማለት ነው። ግን እሷና እሱ ያው አልተጋቡም። ብዙ ህልም ያላቸው ልጆች ናቸው። ብዙ ነገር የሚጠበቅባቸው ወጣት ናቸው። ገና ልጆች ናቸው። በእርግጥ ልጅ በልጅነት ለምን ሰው አይወልድም ወይ አይባልም። ልጅ በልጅነት ጥሩ ነው። አንደኛ አብራችሁ ያድጋል ትላላችሁ፣ ሁለተኛ ደግሞ በቃ አይደል የሆነ በልጅነት የተወለደ ልጅ እየተሳሳለት ነው የሚያድገው በቃ ከዛ በኋላ ሲያድግ ደግሞ ልጃችሁ መሆን ቀርቶ ጓደኛችሁም ምን ልበላችሁ፣ ጓደኛችሁ ልጃችሁም፣ ብቻ ሁሉ ነገራችሁ ነው የሚሆነው። ያንን ልጅ ግን ያው እንደዛም ሲሆን ግን ክብር አለው። በክብር ወልዳችሁ አግብታችሁ አላደል፣ በሀላል ሲሆን ደግሞ በጣም ደስ ይላል፣ በጣም ያስደስታል። በተለይ በእኛ በሙስሊም ባህላል ያልመጣ ልጅ ብዙም ጊዜ እንትን አይሰጠውም፣ ቦታ አይሰጠውም። ያን ስለሆነ እንደው ይሄ ነገር እውነት ነው አይደለም ብዬ ያው አልተኛው እምላቸዋለሁ፣ ግን እውነቷን ነው። በእርግጥ እኔ ድራማን ነው እንዳልል፣ ልጅቱ ፊቷን ኩስኩስ አርጋ ነው የተናገረችው። ፊቷን ኩስኩስ አርጋ እኔ አርግሻለሁ እኔ እርጉዝ ነኝ ብላ በቃ ይሄን ሁለት ቃላት ተናግራ እሷ ፈና ያለችው ሄደች። ግን እሱ ያዙኝ፣ ልቀቁኝ ምናምን እያለ ነበር። ያኛውን ጓደኛው ያው እያጣራው ነበር ተሳስታችሁም ከሆነ የሰው ልጅ ሆኖ የማይሳሳት የለም። በእርግጥ እውነቱን ነው፣ ሰው ሆኖ ፍጹም የለም። ሁላችንም እንሳሳታለን፣ በዚች ምድር ላይ ያለ ነው። ሁላችንም እንሳሳታለን። ሳይሳሳት ያደገ የለም። የሆነ ነገር ላይ ማለት ነው ግን እሱ አሁን እየተናገረ ነበር፣ ጓደኛው ማለት ነው። ተሳስታችሁን ከሆነ አጋጣሚ በስህተት በእርግጥ ምንም አይነት ንክክነት እንደሌለ ትነግራኝ ነበር ግን ይሄ ነገር እንዴት ሊፈጠር ቻለ ብሎ እያወጣጣው ነበር። ግን ፉፉ ደግሞ በጣም ደንግጦ በጣም እጅግ በጣም ደንግጦ ያው የሆነ ያላደረገው ነገር ቢኖር ነው ደንግጦ አረ ምናምን ነገር ግራ ተጋብቶ መልስ እራሱ ለመስጠት እንትን አልሰጠውም። በቃ አልተረጋጋም ነበር። ያን ነገር እንደው እኔም እውነት ነው ወይስ አይደለም ብዬ ግራ ተጋብቼ ነበር። ግን ልጁ የማን እንደሆነ ግን ማወቅ አለብን ሁላችንም ማለት ነው። ያው ስለምንወዳት ብቻ እና ስለምናከብራት የማን ነው እንዴት እንገረን። ሁለት ፓርቱቱ ደግሞ መስራት አለባት። ልጁ የከሌ ነው። እኔ እንደዚህ አይነት ሰው ጀምሬ ነበር። አንተን ትችያለው የሚሉትን ነገር ፓርቲቱ መስራት አለባት። ምክንያቱም እኛ ማወቅ አለብን። በጭንቀት ለምን እንፈነዳለን? ለምን ደነችና ውድኮ ነው አርግዣለሁ። እንደውም እኔ ትንሽዬ ቪዲዮ ቀጫ አድርጌ እንትን ብየዋለሁ፣ ቀርጫለሁ። ግራ ከመጋባት የተነሳ ማለት ነው እናንተ ከመደንገጥ የተነሳ ደሞስ እኔ ምን አገባኝ። እንደው ውይ እንደው ሁሉም ግን ስለመወዳት ነው። እንዲህም አወጋው እንዲህም ያው የቆረቆረኝ ስለመወዳት ነው ልጅቱ። እናህማ ፓርቲቱ መስራት አለባት እንደ ይሄ ቆላያችን የገፈፈችን ህዝብማ እንዲው እውነትም ይሁን ውሸትም ድራማም ይሁን እንዲው መስራት አለባት ፓርቲቱ። እውነትም ከሆነ መቼስ ከሷ በሷ ይሄ ነገር በሷ ብቻ አልተፈጠረም። ግን ያው ግዴታ የልጁ አባት ያለአባት እንዳያድግ ልጅ ከእናት ከአባቱ፣ ሲያድግና ከተለያይተው ሲያድግ ደስ አይልም። ያው እንዲያገባት እንግዲህ ሁላችንም እንረባረባለን። ሁላችንም እንደ ትንሽ ጥልቁ ወጥተን የአቅማቅማችን እናት እንረባረባለን። ግዴታው ነው ያገባታል። ምክንያቱ ልጁን እስከተሸከመች ድረስ ምን አባቱ ይቀበላል። እንድራታለን ማለት ነው። ግን በዚህ አጋጣሚ እኔ ፓርቲቱን እንዲሰሩ እፈልጋለሁ። እውነታን ማወቅ እፈልጋለሁ። እንግዲህ ፉፉም ከሆነ አባቱ ምን ችግር አለው? ከእንደዚህ ከእንትን ከማለት ከመሸፋፈን ምን አባቱ በእነሱ አልተጀመረ። አብራቸው ህልም ካላቸው ህልም ነበረን፣ እንደዚህ ነበረን፣ ብዙ እቅድ ነበረን እያለ ነው። ችግር የለው፣ ችግር የለው። የሰው ልጅ